ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሊ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በሰራተኛዋ አደይ በክፍል ሀምሳ መተናል ማለት ነው። በባለፈው ክፍል እንግዲህ ሊዲያ ከቤት ጠፍታ እንግዲህ ሲፈልጉም አላገኟትም ማለት ነው። በስተመጨረሻም እንግዲህ ከፖሊስ ጣቢያ በኤላ በኩል ስልክ ተደውሎ አንዲት እህት እንግዲህ ጫካ ውስጥ ተገላ የተገኘቻለ በማለት መጥፎ ዜና ነበረ የተነገረው። እንግዲህ ኤላም እንግዲህ ያንን የተነገረውን ከስልክ የሰማውን ዳይሬክት ለቤተሰቡ ነበር የተናገረው። ኤላ ግን የተናገረው ሊዲያ ሞተች ብሎ ነበረ። ከፖሊስ ጣቢያ ግን ያው አንዲት እህት የሞተች ጫካ ውስጥ አግኝተናል በማለትም ያው እነሱም ለፖሊስ እንግዲህ ስላመለከቱ ማለት ነው። ሊዳ መጥፋቷን እጅጉን በጣም አዝነው እንግዲህ ዴቭ ወንድሟም ይሄማ ሊሆን አይችልም፣ የኔ ሊዱማ አትሞትም ሲልም እንግዲህ ሁሉም እጅጉን በጣም አዝነው እንግዲህ ተመልክተናል ማለት ነው። በተለይ ደግሞ አደይ እና ዴቭ እንዲሁም ለሊ እጅግ በጣም አዝ ነው በሀዘን ተውጠው ተመልክተናቸዋል ማለት ነው። ዛሬ ደግሞ እንግዲህ በክፍል ሀምሳ ተገኝተናል። እናም እንግዲህ ለዚህ ቻናል አዲስ ሲሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ የሰብስክራይብ በተኑን ደግሞ በማጥቆር ቤተሰብ ይሆኑ፣ ነባር አድማ ተመልካች ቤተሰብ ደግሞ እንግዲህ ቪዲዮውን ላይክ እና ሼር በማድረግ አበረታቱን ስል በአክብሮት ጠይቃለሁ ማለት ነው። ዛሬ እንግዲህ በክፍል ሀምሳ የአደይ ድራማ እንደተ የሊዲያን ሞት አስመልክቶ እጅጉን በጣም መሪር ሐዘን የገጠማቸው ወንድሟ ዴቭ በጣም ስቅስቅ ብሎም እያለቀሰ ማመንም የተነገረውን ነገር ማመንም አቅቶት እንግዲህ ቤተሰብ እንግዲህ አንድ ላይ ተሰብስበው ከቤዛና ከፍቅር ውጭ እንግዲህ ሁሉም አዝነዋል ማለት ነው። ቤዛና ፍቅር እንግዲህ የሰው ሐዘን የሚያስደስታቸው ተቃራኒ ሰዎች ናቸው ማለት ነው። የሰውን ደስታ የማይፈልጉ የሰውን መከፋት፣ የሰውን ሕይወት መመሰቃቀል የሚወዱ ናቸው እና ከእነሱ ውጭ እንግዲህ ሁሉም ማዝነው ተክዘው ደንግጠው ተመልክተናቸዋል ማለት ነው። እናም እንግዲህ ኤላ እንግዲህ ለባርክ ደውሎለት ከስራ ቦታው ባርኮት ይመጣል ማለት ነው። መቶም እንግዲህ የተባለውን ነገር አምኖ ለመቀበልም አቅቶታል። እንዴት ነው ሊዲያ ልትሞት የምትችለው እንዴትና ምን ተሆኖ በማለትም እጅጉን፣ በጣም ጥያቄ ይፈጥሩበታል። እናም እንግዲህ አረጋጋቸው፣ እናንተ ተረጋጉ በማለት እንግዲህ ወደ ጤና ጣቢያ ነበር እንግዲህ ኤላና ባርኮት ተያይዞ የሄዱት ማለት ነው። እዛም ሄደው እንግዲህ ሊዲያ ነች ወይንስ ማነች የሚለውን ነገር ለማጣራት እንግዲህ ሲሄዱ እንግዲህ ሊዲያ የሊዲያ አስክሬን አይደለም የሌላ ሰው ሆኖ ተገኝቷል ማለት ነው። እናም እንግዲህ ያው ሊዱን የመፈለጉ እድሉ አለን በማለትም እንግዲህ በጣም ደስ የተሰኝተው ያው ኤላም ወደ ቤቱ እንዲመለስ ባርኮትም ወደ ቤቱ እንዲሄድ እንዲሁም እንግዲህ ሁኔታዎችን ያው እናንተ ሳታጣሩ እንደዚህ ማድረግ አልነበረባችሁም፣ እያለም እንግዲህ ባርኮት ለኤላ ሲለውም ነበር። ኤላም እኔ ምን አውቄ በጣም ደንግጬ እኮ ነው በማለትም እንግዲህ ሲናገርም ነበር። እናም እንግዲህ ኤላም ወደ ቤት ሲሄድ እንግዲህ ሊልን ወደ ቤት ትመጣ ንገርልኝ በማለትም ለባርኪ ይነግረዋል ማለት ነው። ሁሉም ወደየቤታቸው ሄዱ። እናም እንግዲህ ባርኮት እንግዲህ ሄዶ ያው የምስራችሁን ይነግራቸዋል ማለት ነው የሊዲያ አስክሬን አይደለም በማለትም ሲናገር እንግዲህ እጅጉን በጣም ደስ ተሰኝተው እንግዲህ አዴ እና ዴቭ እንደዚህ ተቃቅፈውም ተመልክተ ናቸዋል ማለት ነው። ያንን ያየችው እና የተመለከተችው ፍቅርም እጅጉን በጣም ትናደራለች። ፍቅር እንግዲህ ዴቭን አፍቅረዋለች። አፍቅረው ትሰቃያለች በፍቅሩ ነገር ግን ያው ፍቅር ያለ ቦታው አባ ኮስኳሴ ነው እና፣ ዴቭ ደግሞ እጅጉን በጣም አይወዳትም። ካለመውደድም አልፎ እንግዲህ የምታደርጋቸው ነገራቶቿ፣ ባህሪዎቿ፣ ስነ ምግባሯን ሁሉ እጅግ በጣም አድርጎ ነው የሚጠላው። እና እንግዲህ አዴና ዴቭ በደስታ ተቃቅፈው ባሉ ሰዓት እንግዲህ ፍቅር ታያቸዋለይ። እናንተ እዚህ ምንድነው የምታደርጉት? ምኑ ናችሁ ነው በማለት እንግዲህ ስትናገርም ነበር። እናም እንግዲህ ሊዲያ አልሞተችም፣ ሊዲያ የሊዲያ አስክሬን አይደለም የሌላ ሰው ሆኖ ተገኘ። እናም እንግዲህ በዛ ደስ ብሎን ነው በማለት የሚተቃቀፍ ነው ክሊር ያደርጉላታል ማለት ነው በዛም አጋጣሚ እንግዲህ በሉ ወደ ስራ ግቡ እያለች እንግዲህ ፍቅር ስታምናጭቃቸውም ባርኪ እንግዲህ ሊሊን ወደ ቤት እጂ ወደ ኤላ በማለትም ያናግራት ነበረ ማለት ነው። እናም እንግዲህ እጅጉን በጣም በሚያሳዝን ሁኔታ ያው ሊዲያ አለች በህይወት መኖሯ እጅግ በጣም ደስ ይላል። ነገር ግን እንግዲህ እጅጉን በጣም አድርጎ ናኦል እያናወጣት ይገኛል ማለት ነው። ጭቁና አርጎ እንግዲህ ያቺ ቀበጥ ያቺ የቤቱ መዝናኛ የሆነችው ሊዱ በአንዲት እንግዲህ ደሳሳ ክላስ ውስጥ እንግዲህ ታስራ ታግታ ተመልክተናታል ማለት ነው። እሱም እንግዲህ አብሯቸው ከጎን ከጎኗቸው እየተንሸዋከከ ነገራቶቹንም ማጽናት ይፈልጋል ማለት ነው። እናም እንግዲህ እና ኦል እንግዲህ ሊዱን ያገታት ያው ለሰው ሊሸጣት ነው እሱ ማለት ነው። ያው በሴተኛ አዳሪነት እንድትሰራ ከአንድ ከውጭ ዜጋ ጋር እንደሚያገናኛትም ይነግራታል ማለት ነው። እሷ ግን በጭራሽ እኔ ምን ባደርግህ እና ምን ብበድልክ ነው እንደዚህ ያደረግከኝ፣ ስራ አሰራሻለው ነይ ብለይ ስታበቃ ከመጣሄ በኋላ እንዴት እንደዚህ ታደርገኛለህ? በማለትም እጅጉን በጣም አዝና ትለምነዋለች። እንደው ሴት እህት የለህም ወይ እያለችም ነበር ስትለምነ የነበረው። እንደውም አንቺን ተንከባክቤሻለሁ፣ ካለበለዚያ ግን አሳልፌ ለሌላ ሰው ነው የምሰጥሽ እያለም እንግዲህ ሲዝትባትም ነበረ። እናም በጣም በሚያሳዝን ሁኔታ ሊዱን እንግዲህ አግቷት እንግዲህ የሴተኛ አዳሪነት ስራ እንድትጀምር እሱም ደግሞ ለሚያገናኛቸው ሰዎች እንግዲህ ያው ኮሚሽኑን እንደሚወስድ ለእሷም እንግዲህ ክፍያ ይኖርሻል እያለ ነበር እያማለላት የነበረው። ሊዲያ ግን እንደዚያ አይነት የተጨማለቀ ነገር ውስጥ መግባት እንደማትፈልግም ትነግረዋለች። እሱ ግን ወደሽ ሳይሆን በግድሽ ትገቢያለሽ ብሎ አስገድዶ አስቀምጧታል። እናም እንግዲህ በእሷ ዘመዶች ቤት ሊዲያ እንደሞተች ነው የሚታወቀው በማለትም ነግሯታል። ወይኔ ወንድሜ እኔን በቃ ሞታለች ከተባለ አይፈልገኝም ማለት ነው እያለችም እንግዲህ የተስፋ መቁረጥ ስሜት እንግዲህ ዴቭ ባርኮት እያለች እንግዲህ ድረሱልኝ አዝኑልኝ እያለች ትጣራለች ማለት ነው። እናም በጣም በሚያሳዝን ሁኔታ ያው ታግታለች ማለት ነው። በህይወት መኖሯ ደስ ይላል። መታገቷ እና ጭቆና መድረሱ ደግሞ በጣም የሚከብድ ቢሆንም ሆኖም ግን አሁን ላይ እንግዲህ በስተመጨረሻም መጨረሻም አለመሞቷን ፍቅርም እንግዲህ ታውቃለች ማለት ነው። ከዛው ካመጣችው ከናኦል እንዳልሞተች እንደውም ግን ልብስ እንደሚፈልግና የሊዲያ ልብስ አምጪ ብሎ ወደ እነሱ ቤትም እንግዲህ አምርቷል ማለት ነው። አሁን ላይ ደግሞ ፍቅር እንግዲህ በቃ ቤዛንም አደይንም ሊሊንም ውሰድልኝ እንደዛማ ከሆነ እና አንቺ ስታስቢሆኔ ሰው የምገል ይመስልሻል በማለትም እንግዲህ ሲናገራት ነበረ። እናም ፍቅር ተንኮለኛዋ ሁሉንም እንግዲህ ከራሷ ላይ ማግለል ትፈልጋለች። ይህ ሁሉ ሴራ እንግዲህ ያው ዴቪድን ስለምትወደው እና ስለምታፈቅረው የራሷ ማድረግ ስለምትፈልግ ነው። ነገር ግን የተሳሳተ አመለካከት ነው እና ይሄን ተመልክተናል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሰዎች ጥሩ ጎንም አለን በጣም መጥፎ የሚባል ባህሪም አለን ማለት ነው። ራስ ወዳድነትንም አብስተን የምናበዛ ሰዎች አለን ማለት ነው። እንግዲህ ፍቅርና ቤዛ በተለይ ቤዛ ሁሉን ነገር ስለምታውቅ እና ኦል ስላስፈራራት ብቻ እንግዲህ ዝም ብላለች ማለት ነው እሷም ተንኮለኛና ክፉ መጥፎ ስለሆነች ፍቅር ያው ታዋቂ መጥፎና ክፉ ናት እንግዲህ ባርኪ መቶ ፍቅርና ቤዛ ይተካተካሉ ይጣላሉ በጣም እናም እንግዲህ ፍቅር በምትናገረው ንግግር ወንድሟ በጣም ይናደድና በጥፊ ማጠናብራት እንግዲህ ከክላስ እንድትወጣ ያደርጋታል እሷም ሊሊ ቤዛም ደግሞ ኤላና ባርኮት ፊት ስትደርስ በጣም ቆንጆ እና ጨዋ ጨዋ ነው የሚያጫውታት። እናም እንግዲህ በጣም ይቅርታ ባርክ፣ ይህትን እንደዚህ መናገር አልነበረብኝም ስትልም እንግዲህ አረ እኔ በፍቅር በኩል እኔ ይቅርታ ልጠይቅሽ በማለትም ባርኪ ሲቀጥል ደግሞ ያው ጥየሽ ሲሄጄ ብቻ ሽን ምናምን እያለም እንግዲህ ሲያወራት ተመልክተናል ማለት ነው። እሷም እንግዲህ እሱን ፈልጋ አይደለም የመጣችው። እሱን ባርኪን እንደመሰላል ተጠቅማ እንግዲህ ኤላ ጋ መድረስ ነው የምትፈልገው። እንግዲህ ያቀደችው እቅድ ይሳካላት ይሁን። ሊዲያስ ከዛ ከታገተችበት እንግዲህ በስተመጨረሻም ልብሱን እንግዲህ ይዞላት ሴርና ኦለ ሊዲያ ደመቀና ቢንጎ ያዩታል ማለት ነው። ተጠራጥረውታል። ከኋላ ከኋላም እንግዲህ አብረው ተከትለውት ሄደዋል። እናም እንግዲህ ናኦልን የሚይዙት እና የሊዲያ ነገር የሊዲያ መጥፋት እንግዲህ ከእገታ የምትፈታበት ታይም የደረሰ ይመስለኛል። ቢንጎ እና ደመቀ አይለቁትም። ይዘን ሽት ነው የምናደርገው ሲሉም ነበረ። እናም እንግዲህ እያስገደዳት ልበሺ እያላትም ነበረ እና እንግዲህ መጨረሻውስ ምን ይሆን የሚለውን ነገር ደግሞ ያው በሂደት አብረን እናያለን ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ላይክ እና ሼር፣ ሰብስክራይብ ማድረግ ብቻ ነው። እንግዲህ ቀጣይን ክፍል ደግሞ በቀጣይ ክፍል ይዘንላችሁ የምንቀርብ ይሆናል ማለት ነው። እናም እንግዲህ ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድጌ እያመሰግንኳቸው ስለምታበረታቱኝም ከጎንሽ ነን ስላላችሁኝም፣ እጅግ በጣም አድርጌ አመሰግናለሁ ስታበረታቱኝ። እንግዲህ ቻናሌ ብዙ ሰው ዘንድ ለብዙ ሰው እንግዲህ ተደራሽነት ይኖረዋል ብዬ አስባለሁ። በዚህ ቻናል ጥሩና አሪፍ ጥሩ አስተማሪ የሆኑ ነገሮችንም ደግሞ እናቀርብበታለን ተብሎ ታቅዶ ክሬት የተደረገ ቻናል ነው። ቻናሉን ሰብስክራይብ በማድረግ አበረታቱኝ እያልኩኝ የአደይ የክፍል ሀምሳን እዚህ ጋር አጠናቅቃለሁ ማለት ነው። ውድና የተከበራችሁ ቤተሰብ ባይ ባይ።